ሰላም ሰላም ሰላም ለእናንተ ይሁን፣ የዩቱብ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ የሀገሬ ልጆች? ያው እኔ ሁል ጊዜ ማለት ነው ከመግቢያ ነው የምናገረው ዩቱብ ላይ ሰብስክራይብ አርጉኝ ላይክ አርጉኝ አበረታቱኝ እያልኩኝ በጣም ብዙ ጊዜ ከመግቢያ ነው የምናገረው። እሱንም አደርገው ለምንድን ነው እንዳይረሳ ለዛ ነው ውዶቼ፣ አበረታቱ ወይ ደግሞ ሰዓቷንም ዩቱቤንም የተወሰነች ደቂቃናት እየከፈታችሁ አበረታቱኝ አትለፉኝ ማለት ነው እና አስቀድሚያን የምናገረው እናገረው ያው ቀደም ብዬ እንደማስታወቂያ ስራ ብዬ ነው። ለዛ ነው የሀገሬ ልጆች እና በተረፈ ደህና ናችሁ አላችሁልኝ። እኔ ምለው ማለት ነው የሀገሬ ልጆች ብዙ ጊዜ ከአረብ ሀገር ማለት ነው ኦቭን እንደዚህ ፍሪጅ እንደዚህ ቀሳላ አንዳንድ ነገር የምትጭኑ ልጆች ለእናንተ አንዳንድ እንደ ውስጤ ካየዋቸው ነገሮች ላካፍላችሁ ብዬ ነው ማለት። በአሁኑ ሰዓት ፍሪጅ እየተወደደ ነው። ፍሪጅ የሌላችሁ ልጆች በአሁኑ ሰዓት ማለት ነው አርባ አምስት ሺ ብር የነበረው ሀምሳ አምስት ሺ ስልሳ ሺ እየገባ ነው። ከዚህ ከአረብ ሀገር ደግሞ ከምትጭኑ እዚሁ አረብ ሀገር ያለው ኢትዮጵያ ላይ ስላለ ቤተሰቦቻችሁን እያስላካችሁ እዛ ብትገዙ ይሻላል ነው ምለው። በጣም ደግሞ ያስፈልገናል። ኦፍን ደግሞ ያስፈልገናል። ኦፍን ለምን እንደሚያስፈልገን ታውቃላችሁ? ዳቦ ብንጋገር የሆነ ፈጣይር ነገር የሆነ አይደለ ቀለል ቀለል ያለ ነገር መጋገር ብንፈልግ ቦንፍል ይሄ፣ ማሞቂያውን አንዳንዶቻችሁን ይቅሩ የምትሉኛላችሁ፣ ከአረብ ሀገር ይሄ ምግብ የምናሞቅበት የለም፣ መክሮ የሚባለው እሱን ትወስዳላችሁ። እሱ ምንም አያደርግልንም ለኛ ለኢትዮጵያኖች ማለት ነው። ሁሉ ነገር ከሀገራችሁ ላይ ነው መግዛት ያለባችሁ። እኔ ለምን እንደምትሸከሙ ማለት ለምን እንደማታስቡት አላውቅም። ከዚህ ምስልኩበት የታርጎ ማለት ከዛ በኋላ ደግሞ እዛ የሚወጣበት ከዛ በኋላ ከዛ ወጥቶ ደግሞ ወደ ክፍለ ሀገር ሆነ ወደ አዲስ አበባ ቤት ድረስ የሚደርስበት ሂሳብ ውስጥ ግንዛቤ ለምን እንደማታስገቡ ግራ ነው የሚገባኝ። እውነት እና እንደዚህ የኤሌክትሪክ ነክ ነገሮችን ባትገዙ እዚህ ጥሩ ነው ውዶች፣ እኔ እንደዛ ነው የምላችሁ። ሁሉ ነገር አለ ሀገራችን ላይ፣ የሌለ ነገር የለም። በአሁን ሰዓት ላይ ማለት ነው፣ ሁሉ ነገር አለ። ስለዚህ ይሄ ታርጎ እያላችሁ ዝም ብላችሁ ያልሆነውን የሆነውን ትርኪ ምርኪ በብዛት አትሰብስቡ። ከዛ ይሄ ታርጎ ለመጫነት ናት በሉ፣ በጣም ነው የሚያስጠላው። እውነቴን ነው የምላችሁ። እዚህ ሀገር ደህና ነገር ደህና ነገር እንኳን እንኳን አይደለም፣ ዝም ብሎ ትርኪ ምርኪ ነው። እና ሀገራችን ላይ የተለያየ ብራንድ እየገባ ነው፣ ሀገራችን ላይ ማለት ነው። ስለዚህ ብራችሁን ብቻ ሰብሰብ አርጋችሁ ብራችሁን ይዛችሁ አገር ቤት ይገዛል ማለት ነው። እና አትሸወዱ፣ የሀገሬ ልጆች አትሸወዱ ነው ምላችሁ። ሁሉ ነገር ሀገራችን ላይ ያለ እናችን ለማለት ነው ብቅ ያልኩት እና እኔም ደግሞ አበረታቱኝ። እሺ የባካችሁን ያው አትለፉኝ። እኔ ዩቱብ ላይ ያው ጠፋ ብቅ እያልኩ ነው። በቃ አንዳንዴ በቃ መል ማለት ዩቱብ በጣም ትግስት ስለሚያስፈልግ ጥፍት እያልኩ ነው ብቅ እያልኩ ያለሁት ያው ተስፋ አልቆርጥም። እናንተም አበረታቱኝ። ያው ቪዲዮ ምንም የረባ ቪዲዮ የለም፣ ይገባኛል ግን ቢሆንም ግን ያው ወደፊት ቀስ በቀስ በሰፊው በጣም አሪፍ ነገር ይዤላችሁ ቀርባለሁ ብዬ አስባለሁ። እናንተ ደግሞ እኔን አበረታቱኝ ውዶቼ። ቀስ በቀስ አይደለ እንቁላል በግሯ ትሄዳለች፣ ቀስ በቀስ አይደለ የሚባለው። ምንም ያስቸኩሌ ነገር የለም። ቀስ እያልኩኝ ትንላለሁ። እናንተ ደግሞ አክሱኝ ቪዲዮዎችን በማየት ከፍታችሁ ሰዓት በማስቆጠር ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በመጻፍ ከምንም በላይ ደግሞ ኮሜንት ያጠነክረኛል። የት ከተሳሳትኩበት መስመርም ለመመለስ በጣም አሪፍ ነው። ስለዚህ ኮሜንት ደግሞ ከምንም በላይ ለእኔ ይጠቅመኛል። እናንተ ደግሞ እባካችሁን ነው ምላችሁ። እሺ ያው ቪዲዮውን አላስረዝምም ይበቃል። ያው ሌላ ጊዜ ደግሞ በሰፊው ትንልላችኋለሁ እና እንደዛ ነው የሀገሬ ልጆች ያው ማቀርባቸው ምንሰራ ነገር ስለሌለ ነው ዝም እያልኩ እየቆየው ብቅ ምለው ግን እንደነገርኳችሁ ማሽን ነገሮች ኢትዮጵያ ላይ ግዙ። ቀሳላ የልብስ ማጠቢያም ሆነ ቴሌቪዥንም ሆነ ሁሉ ነገር ኤሌክትሪክ ነገር ኢትዮጵያ ላይ ግዙ። ሀገራችን ላይ የተለያየ ብራንድ አለ። የሀገሬ ልጆች አትሸወዱ። እና እንደዛ ነው ምላችሁ። ውድድ ነው ማድረጋችሁ። ሰላማችሁ ይብዛ። ባይ ባይ